ታ መኪና ውሸት ነው። ከጋራጅ አንጥቷት ነው። ጉድ ያልተሰማ ትኩስ ነገር እላችኋለሁ ቤተሰብዬ፣ ሰበር ዜና። ሰላም ጤና ይስጥልኝ፣ ክብራን አድማ። የተመልካቾቻችን የሰዓት ዜናችን እንደቀጠለ ነው እላችኋለሁ። ይህነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ ይባል ነበር ድሮ። ታዲያ የተንቤ ሙላቱ ያልተሳመ ከንፈር ሳይሳም ያረጃል ስትል ሰማ ነበር። አይ ሃዲያቦል አንቺም፣ ታዲያ በኮሜንት እድሜሽን ፍጅት ታደረግሽ ወኒና ሳታገቢ ምን አለይ። ተከራይቶ ነው እውነት የመሰለው አይጠፋም ሲያረባክሽን አደል እንዴ ሩታ፣ ስታሽከረክረው አላየሽም እንዴ? ጋዝ ስለሌለው ነው እንጂ ነገ ዛሬ፣ እንደውም ትነዳለች ማለት ነው። ትነደዋለች እንጂ ጋዝ የለውም። ምና ነው? ምን ሆናችሁ ነው እናንተ? በመኪና ተጭኖ ስለመጣ ነው። አዲስ እኮ መኪና ነው። ስለዚህ ጋዙ ተሞልቶ ታሽከረክረዋለች። ምንድን ነው ይህንን ልጅ የምትሉት ታዲያ? አብርሃም ማይክል ጃክሰን መልእክቱ ምን አለ? ለፍቶ ነበር አለፈለት፣ ሞክሮ ነበር ተሳካለት ብለዋል። እሰይ እንኳንም የተሳካለህ ጠላቶች ሁሉ በእግር ስር ሆኑ። ስለዚህ እውነት ግን ነው፣ በጣም ብዙ ለፍተሃል፣ ብዙ ተብልሃል፣ ብዙ ተሰርበሃል። በጣም ብዙ እውነት ነገር እያለ ውሸት ነው ተብልሃል ባሉ አይደለም፣ የውሸት ነው፣ ለገንዘብ ነው የፈለጋት ስትባል፣ ከኢትዮጵያ እስከ ዱባይ ከዱባይ እስከ ቡታይራ ብዙ ለፍታል፣ ወጣ ውረድም፣ ባገር ላይ ለማደግ ተጣጠርሃል፣ ሌሎችንም ለውጥሃል። እኔ እውነቴ ነው የምላችሁ፣ አብርሃም ያልተዘመረለት ሰውዬ ነው። እውነት ነው የምላችሁ፣ ግን ብዙ ሰው አሁንም ውሸት ነው ያሉ የሌላ ሰው ድምጽ እየቀዱ ያመጡ የሩታ መኪና አይደለም ይላሉ። እውነት ምን ምን አለች እንጂ አትበጠስም። እናንተ ስታወር እሱ ሶስት እርምጃ ይራመዳል። እውነቴን ነው የምላችሁ። እና ይሄ አባባልህ እውነት ነው። የሰው ልጅ ካለፋ አያገኝም፣ ሲለፋ ግን ያገኛል። ይደሰታል፣ ቤተሰቡን ያስደስታል፣ ጓደኞቹን ያስደስታል መላ በዙሪያ ያለውን ሰው አንተም ትደሰታል እና። በጣም ደስ ብሎኛል። ግን ብዙ ሰው የሩታ ብር ነው ሩታ የለፋችበት ነው በጣም ብዙ ባልና ሚስት ናቸው፣ ሁለቱም ናቸው የለፉት፣ ሁለቱም የለፉትና ያደረጉት። ስለዚህ ምንም ይሄ ምቀኝነት አይሆንባችሁ እና በጣም እንግዲህ ቲክቶክን ማነጋገሪያ ተደርጓል። በቃ ህዝቤ እየጮኸ ነው ማለት ነው። የመኪናው ነገር ውሸት ነው ውሸት ነው እያላችሁ ነው። ውሸት እንኳን የሚሆነ እንኳን የሚሆነ እኛ በቪዲዮ ተቀርጾ አይተነዋል አብርሃም እንደሞኛ እናምነዋለን እናንተ ባታምኑት ማለት ነውና ሩትዬ ግን ደስ ብሏት ባሏን አፋ ስማ የኔ ሸበላ ያላንተኮ ሰው የለም አንተኮ ማለት ጀግናዬ ነህ ብዙ ለፍትሃል ላደረክልኝ ነገር በሙሉ አመሰግናለሁ ብላ ከሚስት የበለጠኛ እንበልጣለን ማለት አያሳፍርም ወይ አያሳፍርም ወይ እናንተ በሩታ ቦታ ብትሆኑ ያሳፍራችሁም። ሰው ለሚያወራው በጣም ነው እያፈረቻለች ሩታ፣ በእናንተ ባንዳንድ ሰዎች ማለት ነው። እና ባሌን የወደደ ከአንጀቴ ባሌን የጠላ ካንጀቴ ብላለች ሩታ ሀብቴ፣ ማለት ነው አያብርሽዬ። አበባው ስጥት ያረጋት እኮ ቤተሰብ ሩታ የልቧ ድንግዝ ግት ያለ የኔ እናት መኪናውን ስታዩም አተውኝ አልኳችሁ። እና ሁላችሁም በኮሜንት ለምትጠይቁኝ እባካችሁ እንዲተፋቱኝ እውነት ነው። የምን መኪና እንድተከራይታ ነው የምትሉት እናንተ? አህያ ለመከራየት ምኳት አትችሉም። እነሱ መኪና መከራየት ማለት እኮ አቅሙ ስላላቸው ነው። እንኳን የተከራዩ እሺ፣ ምን ይሁን? እኔስ ምን በጣም ነው የሚገርመው። ሼም ኦን ዩ ሸም እና ሸርን ለይታችሁ ቁ ማለት ነው። እና ብዙ ሰዎችም እያለቀሱ ነው። እንዴት መኪና ይገዛላት አለሩታ እንዴት እኛ እንኳን አያ እንኳን ሳንገዛ እንዴት እያሉ ነው። እና በደንብ አልቅሱ። ባሏ ባሏ ነው። እውነቴ ኔ የምላችሁ ባልና ሚስት ለምታለያዩ ለማለየት ለምትሯሯጡ ሰዎች ፈጣሪ ይፈርድባቸኋል። ስለዚህ አሁንም ቢሆን አዲስ ነገር በጣም አለ። አሁንም በዜድ በግሬስ ፋሚሊ አዲስ ነገር አለ። ለማንኛውም በጉጉት ብዙ ነገሮችን እንጠብቃለን ወደፊት እና አብርሽም እንደሚፖስትሉን አምናለሁኝ። አዳዲስ ነገሮች አሉ ዜድዬ። ምንድን ነው አልናገርም፣ ግን አዳዲስ ሰርፕራይዝ አሉ። ጠብቁ ማለት ነው። ግሬስ ፋሚሊ እየፈካ ይሄዳል። ሌላው ግን እንዲሁ እንዲሁ እንዳወራ ይቀራል ማለት ነው። እውነት የእናንተ ደስታ የእኛም ደስታ ነው። በጣም በጣም ደስ ያለኝ ብዙ ኮሜንታተር ዜድዬ እንኳን ደስ ያለሽ እንኳን ደስ ያለሽ ነው የምትምኝና፣ እኔ ነኝ እንደ መኪና የገዛሁት ብዬ ድንግት ግጥ እያልኩ ነው። እንዴ ራሴ ጥላሞቴን ራሱ አላም ነው እያልኩ ነው ቤተሰብዬና፣ በጣም ደስ ብሎናል። አዳዲስ ነገሮች አሉ ጠብቁ። እንግዲህ መቼ ነው የሚፖሰቱት? እሱን አልናገርም፣ ጠብቁ ማለት ነው። ደስ የሚል ነገር አለ። ላይክሽር ሰብስክራይብ አድርጉ። ሩታ መኪና የሱ አይደለም መኪናው ተሰረቀ ምናምን ለምትሉ መኪና የሚባል አልተሰረቀም፣ የውሸት መረጃ ነው።